ሰላም አለይኩም ወረህመቱላሂ ወበረካቱ፣ የጫና ቤተሰቦቼ እንደት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ይትረፈረፍ ይብረልኝ። ሰላም ሰላም፣ ክርስቲያኖች እንደት ናችሁ? ባላችሁበት አላህ ይጠብቅልን። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወታደር ከሚያስቀይም ነገር አላህ ይጠብቀን እላችኋለሁ። ቤተሰቦቼ ዛሬ ድንች ይዤላችሁ መጣሁ። ድንች በቀላሉ አሰራር ላይ ነው። እንደዚህ ሰዎቹ ወደ የሚቀመጡበት ሰዓት የሚበሉት ማለት ነው። ድንች በቀላል በቀላሉ እንዴት አድርጎ እንደሚሰራ ይዤላቸው መጥቻለሁ ማለት ነው። እንግዲህ እዚህ ጋር ሶስት ድንች ድንቹን ድንቹን እልጠውና ከተዋለሁ በአንድ እጄ ይዤ ስለምንሰራ በአንድ እጄ ይዤ ስለምንሰራ ማለት ነው። ለማንኛውም እ የምልላችሁ ነበር። ልጨው ነው አብረን የምንገናኙ ማለት ነው። ልላጠው እና አብረን እንገናኛለን። ድንቹ ምንላጠው አብረን እላቸዋለሁ። ተመልከቱ እላቸዋለሁ ቤተሰቦቼ። እሺ ቤተሰቦቼ ድንቹ ልጨዋለሁ። እንደምታዩት ድንቿን ልጨ አዘጋጅ ልጨያታለሁ። ይሄንን ከትፈዋለሁ ማለት ነው። ከትፏለሁ ስላችሁ በልካሪጌ ነው ስብሎ አይደለም በልካሪጌ እንዴት አድርጌ ሁሉም ነው ስር የምናወጣው አብረን እናየዋለን ማለት ነው፣ እንመለከታለን ማለት ነው። አንዳንዴ በቀላሉ ሰዎች ቁጭ ባሉ ሰዓት በአምስት ደቂቃ ውስጥ በአስር ደቂቃ ውስጥ ፈጥኖ ድራሽ መስራት እንችላለን ማለት ነው። እንደምትወዱ ተስፋ አደርጋለሁ ቤተሰቦች። አሁን በአንድ እጄ እሺ፣ በአንድ እጄ ስለምቀርጽላችሁ ስለ ማስቀመጫ ቦታ ስላልተመቸን፣ በእጄ እሺ፣ ነው የምቀርጸው ማለት ዋናው አሁን አቆራርጠው አሳያቸዋለሁ ማለት ነው። ያው ድንች ተቀላችሁ ይወዳሉ በጣም እዚህ ቤት ደግሞ ድንች ከሰጣችሁ ሌላ ምንም አትስጧቸውም። በጣም ድንች ይወዱት ላ ያለው ዱባ ያደረጋቸው ለካ እሱማ በጣም ድንች ይወዳሉ። በዚህ ውሃ ደግሞ ዜጋ ፍልቼ ያለው እንደመንግስት ውሃ ሙቅ ነው ማድረገው ትለው እንዲደርስልኝ ማለት ነው። ውሃ ፍልቼ ያለው አሁን ዜጋ ጨው ብቻ ነው ማድረግበት፣ ጨው ብቻ ነው ማድረግበት ሳይበዛ ትንሹ ይበስላል ማለት ነው። ሰዎች እጥዳለሁ እኔ እንዲደርስልኝ ብዬ ነው ሙቀት የፈላሁት ማለት ነው። እንዲደርስልኝ ብዬ ነው ትንሽ ይበቃዋል። እንዲህ ነው የሚበስለው። እንግዲህ ታዩታላችሁ ማለት ነው። ወጥቻለሁ ተለው ትበስላለች። አሁን እናየዋለን ማለት ነው። እንደምትወዱት ተስፋ አደርጋለሁ። ደት በጣም ነው የሚጠመው። በነገራችን ላይ እኔ ዱባ ያደርገኛል ብዬ በጣም እንጂ በጣም ነው የሚጠመው። በጣም በርበሬ በምታረጉበት የእነሱ በርበሬ ቀይ ዋለ እሱ የምታረጉበት ድንች እሱ። ይቅርታ ድምጽ ቀንስ ያደረኩት ሰዎች ውስጥ ይሰማኛል ብዬ ነው። እሺ የእሱ ይቅርታ ማለት ነው።

ቤተሰብ እስኪ በጣጣች የበሰለች ነው። ብዙ መፍቃት ስለሚያስፈልግ ትንሽ ይቀራ። ትንሽ በጣም መብሰል የለበትም። መካከለኝ ነው መተው አለብን። በጣም ሲበስልም እያስጠላል ማለት ነው። በቃ እኩል መብሰል አለበት። አሁን እኔ እኮ ልገለባበት በጥሩስ የውስጡ በስሎ ላዩ ላይ እንዳይቀመጥ ማለት ነው። ቀብርና ዋለን ማለት ነው። ትንሽ ይቀረዋል ይብሳል። እሺ ቤተሰብ ድንችውን እስኪ እንየው። ዋው በስለዋል። አሁን እስከአንዱ ድረስ የሚያደርገው ለመገኛቱ ብዙ መብሰል የለበትም ብዙ ምስል የለበትም አሁን አወጣ። አጠናፍፈዋለሁ አስጠናፍፈዋለሁ። ከቤተሰቦ አሁን ቤተሰቦች አጥቤ አጥቼዋለሁ። አሁን ደግሞ እዚህ ድስ ጤና ያጥቤ የምጨምረውን ትንሽ ታያላችሁ። አብረን እንተካከላለን ማለት ነው አብረን ማለት ነው እንሰራዋለን። ሳይበስል በደምብም ሳይበስል በደምብም ደግሞ ጥሬ ሳይሆን በልካሊ ያወጣሁት ማለት ነው። መፈትፈት የለበትም፣ ፍትፍት ማለት የለበትም እላችኋለሁ። እንግዲህ እንደምትወዱ ተስፋ አረጋለሁ ቤተሰቦች። ያታችሁ አንድ ይሄ ፍልፍል ነው የሚጨምረው፣ ይሄ ይሄ ፍልፍል ማለት ነው። አንድ ደግሞ ይሄ ነው የሚጨምረው። ታዩታላችሁ ማለት ነው። የተታዘዙ ይሆናሉ። ድስጡ ላይ ትንሽ ጠፋ አደርጋለሁ።

በጣም እንትን አልለው እንዲህ ቀስ ያደርግልን ነው። እንደ አስተማሚ እንደ ታመመ ሰው ማለት ነው። እንደ ታመመ ሰው እንደዛ ነው የምናደርገው። እንዲህ ቀስ ያደርግልን ማለት ነው። እንዲቀጣ እናደርጋለን። እሳቱን ቀለስ አድርገን ጥብስ ይላል ማለት ነው። ራሱ ላይ ጥብስ ይላል። አሚካ ወይም ቀስ ያልኩ ለመለካው ይገኛል። እሺ ቤተሰቦቼ፣ አይነት የተጠ እስያለሽ ሳን ቃንሽ እስያለሆነ እንዳይፈረፈር ብዬ የጠበቁት ነው። ሲፈተፈት ደግሞ አይጠብቅም። በዛ ላይ ደግሞ ደስ አይልም። በማንኪያ በሽፓ ነው የሚበሉት። እኔ ግን ፈላላ ውስጥ አድርጌላቸው መመስላቸው እራሳቸው ነው የሚበሉት። ስ ጠላፍጥለ ማለት ነው። እዋ እነሱ በጣም የወዱት ደግሞ ልክ እንደተጠበሰ በበርበሬ አሁን ጥብስ አድርጋ የምንሰራው ቀይ ወጣል አይደል ድንች፣ ለድንች ቀይ ወጥ እንደዛ ነው የሚጣፍጣቸው። እንዳይፈረፈር እንደዚህ በቀላሉ ማለት ነው መስራት እንችላለን ማለት ነው። የመደም ቅመሞችን እኛ ምን ያሰናል? አልሐምዱሊላ፣ ሁሉም ነገር እንሰራለን እኮ ጎበዝ ነን። ኢትዮጵያ ውስጥ ሲባል እኮ ስም ይወጣልን የምንሰራ በስራ ላይ ቀልድ መናቅ ስራችን አክብረን የምንሰራ አንገታችን ደፍተን እቺ ሸጋላ እየተባል ናቺ፣ እንደዚህ ፈዳማ እየተባል እንሰራለን። አልሐምዱሊላ ረብል ዓለሚን እና ብዙ ሰዎች ይህን ይመስላል አላችሁ ብለው፣ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ያላችሁ ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ባይ ባይ